ሰላም ጤና ይስጥልን ውድና የተከበራቸው የማልኮም ኤክስ መረጃ ተከታታይ ቤተሰቦች የዕለቱን መረጃዎች ይዘመተናል ሊከታተሉን በቅድሚያ ቻናላችንን ሰብስክራይብ ያድርጉ። ወደ መረጃው እንሸጋገራለን። ጦርነቱ ተፋፍሟል። ኢራን አልተቻለችም። እስራኤልን ደጋግማ እየደበደበች ትገኛለችም። የእስራኤል የአየር መቃወሚያ ስራውን እየሰራም አይመስልም። ታዲያ ከደቂቃዎች በፊት በተሰማ መረጃ ሌላ ጥቃት ኢራን በእስራኤል ላይ የፈጸመች ሲሆንም፣ በዚህም ታዲያ በቴል አቪቭ ከባድ የተባለ ጉዳት መከሰቱንም ከተለያዩ የመረጃ ምንጮች እየሰማን እንገኛለን። በዚህም እስራኤል የአሜሪካን እርዳታ የጠየቀች ሲሆንም፣ አሜሪካ ግን በዚህ ጦርነት ውስጥ እጇን እንደማታስገባ እየገለጸች ትገኛለችም። ከዚህ ባለፈም ደግሞ ሳውዲ አረቢያ አሜሪካ በዚህ ጦርነት ውስጥ እንዳትገባም ጥያቄ እንዳቀረበች የተሰማ ሲሆን ሌሎች ሀገራትም ታዲያ ለተለያዩ ወገኖች ድጋፋቸውን እየሰጡ ነገሩ እየተባባሰ ወደ ሶስተኛው የዓለም ጦርነት የመግባቱ ነገር አይቀሬ እየመሰለ ዛሬ ላይ ደርሰናል። የኢራን ውጭ ጉዳይ ሚኒስትር አሜሪካ የእስራኤልን ጥቃት እንድታወግዝ ጠየቁ። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ እስራኤል በኢራን የኒውክሌር ተቋም ላይ ላደረሰችው ጥቃት አሜሪካ ተባባሪ ናት ካሉ በኋላ ኃላፊነት መውሰድ አለባት አሉ። ዩናይትድ ስቴትስ የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስትሩ አሜሪካ ለእስራኤል ይሁንታና ድጋፍን ባሰጥ ጥቃቱ በፍጹም አይከሰትም ነበር ብለዋል። አሜሪካ በዚህ ጥቃት ምንም አይነት ተሳትፎ እንደሌላት ከተለያዩ አካላት መልእክቶች ደርሰውናል፣ ነገር ግን ይህን ማስተባበያ እና ምንም ከዚህ የሚቃረም ማስረጃን አለን ሲሉ በቴሌግራም ገጻቸው ላይ ጽፈዋል። ከአሜሪካ ጋር የሚደረገው የሚቀጥለው ዙር የኒውክሊየር ድርድር ስምምነት ላይ ለመድረስ መንገድ ሊከፍት ይችል ነበር ሲሉ እስራኤል ውይይቱን አበላሽታለች ሲል ከሰዋል። በተያያዘ መረጃ በቴህራን የኒውክሌር መርሃ ግብር ዙሪያ በአሜሪካና ኢራን መካከል ስድስተኛ ዙር ድርድር ዛሬ ሊደረግ ነበር። እስራኤል ለሶስተኛ ምሽት በኢራን ላይ አየር ጥቃት ስትፈጽም ቴራን በበኩሏ ሁለት የባላስቲክ ሚሳይሎችን ወደ እስራኤል አስወንጭፋለች። ቴራን በጥቃቶቹ ምን ያክል ጉዳት እንደደረሰባት መረጃ እያወጣች አይደለም። እስራኤል ግን በኢራን ጥቃት የተገደሉትንና የቆሰሉትን እየቆጠረች ነው። የህይወት መጥፋቱ የእስራኤል መንግስት የኢራንን መከላከያና ምጣኔ ሀብት መሰረተ ልማቶች የበለጠ እንዲደበድብ ሊያደርግ ይችላል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራን ሚሳይሎቿን ወደ እስራኤል ማስወንጨፏን ከቀጠለች ቴህራን ትቃጠላለች አሉ። ሲሆን የኢራን የውጭ ጉዳይ ሚኒስትር ሰይድ አባሰራችጌ በበኩላቸው ከዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ብለዋል። ይህም ኢራን በቀጠናው የአሜሪካን ኢላማዎች እንድደበደብ በር ሊከፍት ይችላል። ፕሬዚዳንት ትራምፕ ኢራን ይህን የምታደርግ ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታል ብለዋል። ፕሬዚዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መድረስ እንደሚቻል ጠቁመዋል። ከሶስት ቀናት በፊት በአሜሪካና ኢራን መካከል የኒውክሌር ስምምነት ላይ ለመድረስ ተስፋ ነበር። አሁን ግን በእስራኤል እና ኢራን ፍንዳታው ሲሰሙና የጥቃት ደውሎ ሲስተጋቡ ይህ ተስፋ ተበትኗል። በቀጣይ መረጃም። ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም ሲሉ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ተናገሩ። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ሀገራቸው እስራኤል ኢራን ላይ ባደረሰችው ጥቃት ላይ እንዳልተሳተፈች አረጋግጠዋል። ነገር ግን ኢራን ቀጠናዊ ትርምስ ላይ ትልቅ ኃላፊነት እንዳለባት አሳስባለሁ ብለዋል። በመካከለኛው ምስራቅ እየታዩ ያሉ ለውጦችን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ ማክሮን ኢራን ተገቢ ባልሆነ የኒውክሌር መርሃ ግብር እየገሰገሰች ነው ሲሉ ገልጿል። አክለውም ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም ብለዋል። ኢራን ከአሜሪካ የቀረበላትን ማንኛውም አይነት ሀሳብ አለመቀበሏ ተገቢ እንዳልሆነ ገልጸዋል። ሁሉም ወገኖች ራሳቸውን እንዲያረጋጉ ጥሪ አቅርበው የኢራን የኒውክሌር መርሃ ግብር በተመለከተ ድርድር እንደሚያስፈልገውና ተጀምሮ የቀረ ውይይት እንደገና እንዲቀጥል አሳስበዋል። የእኛ ምኞት ዛሬ ዲፕሎማሲያዊ ውይይቶች እንዲቀጥሉ ነው ብለዋል። የኢራን የኒውክሌር መርሃ ግብር አደገኛ ደረጃ ላይ ሊደርስ በመቻሉ ፈረንሳይ የኢራንን የኒውክሌር መርሃ ግብር በተመለከተ ያገኘችው መረጃ አሳሳቢ መሆኑን መግለጽ አክለውም ኢራን በእስራኤል ላይ ጥቃት ከሰነዘረች ፈረንሳይ እስራኤልን ለመከላከል ትሳተፋለች ሲሉ ገልጿል። ማክሮን በትዊተር ላይ ባስተላለፉት መልእክት እስራኤል ራሷን የመጠበቅና ደህንነቷን የማረጋገጥ መብት እንዳላት በድጋሚ እናረጋግጣለን ብለዋል ሲል አልጀዚራ ዘግቧል። የዕለቱ ዜናዎቻችን እስካሁን የተከታተላችኋቸውን ይመስሉ ነበር። በተመሳሳይ ዜናዎች እስክንገናኝ ቸርን ሰንበት አሁን ሰዓት የተሰሙ ሰበር ዜናዎች፣ ይህን ቪዲዮ ተመልክተነዋል ብዬ አስባለሁ። በተለያዩ ሶሻል ሚዲያዎች እየተዘዋወረ ይገኛል። ኢራን ውስጥ የሚገኙ ትላልቅ ባለስልጣኖች እንግዲህ ሀገራቸውን ለቀው ወደ ሌላ ሀገር እየተሰደዱ ነው ተብሎ እየተዘዋወረ ይገኛል። ይህን ቪዲዮ ታዲያ በሆነ ወቅት እንደታወቀ ከሆነ በኢራን ውስጥ የሚገኘው ማሻድ ኢንተርናሽናል ኤርፖርት እንግዲህ በአሁኑ ወቅት በእስራኤል ተመቷል፣ እንደምትመለከቱት ነው። በተጨማሪም በአሁኑ ወቅት እንደተነገረው ከሆነ የራሻ ሲቲዝንሺፕ ያላቸው ሰዎች እንግዲህ ኢራንን ለቀው እንዲወጡ የራሻ መንግስት እያደረገ ይገኛል። በሆነ ወቅት እንዲሁም የእንጥቃት ፍራቻ እንግዲህ በተለያዩ በኢራን ከተማ ውስጥ የሚኖሩ ሰዎች እንግዲህ በዚህ መልኩ ቦታቸውንና ቤታቸውን ለቀው የተሰደዱ ይገኛሉ። በአሁኑ ወቅት በሰዓትም ሁለቱ ሀገራት የመረጋጋት ሁኔታ እያሳዩ አይደሉም። ነገሮች ሁሉ እየተባባሰ ይገኛል። በአሁኑ ሰዓት ኢራንም ወደ እስራኤል የላከቻቸው ሚሳኤሎች እንግዲህ ብዙ ጉዳቶችን አድርሰዋል ተብሎ የተነገረ ይገኛል። ሁለቱም አካላት በአሁኑ ወቅት ከባባድ እርምጃዎችን እየወሰዱ ይገኛሉ። አዳዲስ ነገሮች ይኖራሉ ተብሎ ይታሰባል። ይህን ነገር ወደ እናንተ ማቅረብ ይሆናል። ይህም ነገር ቶሎ እንዲደርሳችሁ ፎሎና ላይክ ማድረግ እንዳስረሱ ብሩክ ኩክ አፕዴት ባለፈው የጋሽቢኒ ፕሌን ግሪክ በመታየቱ ዊንግ ኦፍ ዛይን የሚባለው ጠቅላይ ሚኒስትሩ ብቻ የሚበርበት ፕሌን ግሪክ በመታየቱ ምክንያት ጋሽቢኒ ከሀገር ወጥተው ሊሆን ይችላል ተብሎ ስፔኩሌሽኖች እንዳሉ ነግራችሁ ነበር። በተለያዩ ሚዲያዎች የተዘገበ እንደሆነ ጥርጣሬው ነግራችሁ ነበረ። አፓረንትሊ አሁን በታየው በያችሁት ቪዲዮ እንግዲህ ጋሽቢኒ አገር ውስጥ መኖራቸው ታውቋል። ትላንትና ቤቲያም ላይ በደረሰው የኢራን ባለስቲክ ሚሳይል ጥቃት ላይ የደረሱትን ውድመቶች እየጎበኙ ያለበት ሁኔታ ታይቷል። ስለዚህ ጋሽቢኒ ሀገር ውስጥ እንዳሉ ታውቋል። ኢቨን ቤተር እንግዲህ ጉርጓድ ጉርጓዱ በፍልስጤም እስራኤል ጉዳይ ላይ ከምንም ነገር በላይ የሚገርመኝ እንደሆነ ታውቃላችሁ። ከአንዳንድ የአረብ ሀገራትና መሪዎቻቸው ይልቅ የአውሮፓ መሪዎች በጣም ተቆርቋሪ ናቸው ለፓለስቲንና ሁሌ ነው ግርም የሚለኝ። ላይክ እንደ ስፔን ምናምን ያሉ ሀገራት በጣም ቮካሊ ነው የሚናገሩት ላይክ ፕራይም ሚኒስቴሮቻቸው ምናምን ራሱ መጥተው ላይክ እስራኤል ኒድስ ቱ ላይክ ማበዛው እና ዛሬም ስፔን ማድሪድ ውስጥ አንድ ስብሰባ እየተካሄደ ነው። የአውሮፓና የአረብ ሀገራት እስራኤል ላይ የጦር መሳሪያ ግዢ ማዕቀብ እንዲጣልባት ፕሬር ለማድረግ ነው የተሰበሰቡት። እዛው ፕሮግራም ላይ የስፔን ውጭ ጉዳይ ሚኒስቴር የሆኑት ጆዜ ማኑኤል አልቫሬስ ሚድሊስት በአሁኑ ሰዓት የሚያስፈልገው የመጨረሻው ነገር የጦር መሳሪያ ነው። ስለዚህ ከዚህ በኋላ እስራኤል ምንም አይነት የጦር መሳሪያ እንዳታገኝ ማዕቀብ እንዲጣልባት ሁላችንም ጠንክረን መስራትና የዓለም አቀፍ ኮሚኒቲውን ፕሬር ማድረግ አለብን። እንዲሁም ደግሞ በየሀገራቶቻችን ኢንዲቪ ቪዥዋል ማዕቀቦቻችንን መጣል አለብን ብለው ተናግረዋልና፣ ላይክ የቁርጠኝነታቸው የሚናገሩበት ድፍረት፣ አድቮኬት የሚያደርጉበት መንገድ ምናምን ላይክ አረቦቹ ናቸው ዘመዶቻቸው ወይስ ኢውሮፒያኖቹ ያስብላል። አይኖ የፍልስጤን ጉዳይ ከዝምድናም በላይ ነው፣ ሂማኒቲ ነው። አረብ መሆን ሙስሊም መሆን አይጠበቅብንም። ግን ደግሞ የሰው ልጅ የተፈጥሮ ባህሪ ነው ለራሱ ለሚመስለው አካል ሞር መቆርቆሩ፣ ሶሊዳሪቲ ማሳየቱ ና ኢውሮፒያንስ የቆሙበትና ወይስ እና ሚድል ኢስተርኖች ደግሞ የቆሙበት ቦታ ማልኮሜክስ ኢትዮ በኢትዮ በፌስቡክ ሜንሳ በትዊተር ገጻችን ያገኛሉ። የተለያዩ መረጃዎችን በቀላሉ ያገኛሉ። ማልኮሜክስ ኢትዮ በኢትዮ በፌስቡክ ሜንሳ በትዊተር ገጻችን ያገኛሉ። የተለያዩ መረጃዎችን በቀላሉ ያገኛሉ።